የሀገርና የሕዝብ ብሔራዊ ምልክት የሆነው ሰንደቅ ዓላማ የዜጎች ሀገራዊ ፍቅርና ብሔራዊ ስሜት የሚገለጽበት ታሪካዊ ትስስርና አንድነት የሚንጸባረቅበት የሕብረት አርማ ነው። ኢትዮጵያውያንም ስለ ሀገራቸው ሉዓላዊነትና አንድነት ሲሉም በበርካታ አውደ ውጊያዎች መስዋዕትነት በመክፈል ሰንደቅ ዓላማቸው የነጻነት ምልክት እንዲሆን ማድረግ ችሏል። አያሌ ጀግኖች ዋጋ ለከፈሉለት ሰንደቅ ዓላማ ታዲያም ተገቢውን ክብር በመስጠት ረገድ የድሬዳዋ ከተማ ነዋሪዎች በቀዳሚነት ተጠቃሽ የሆነ ተግባር እየፈጸሙ ይገኛሉ። ለሰንደቅ ዓላማ ስናወራ ያው ሰንደቅ ዓላማ ክብራችን፣ ማንነታችን፣ መገለጫችን ነው እንደ ኢትዮጵያዊ ማለት ነው እኛ ድሬዎች ደግሞ ያው ልዩ ፍቅር አለንና ስለዚህ ያንን ለመግለጽ ቀድመን ጀምረናል፣ እንደ ድሬዳዋ። ስለዚህ ሰንደቅ ዓላማ መገለጫችን እንደመሆኑ መጠን ያንን ቆመን ዘምረን እናወርዳለን፣ ዘምረን እንሰቅላለን። የባንዲራ ስረን ሥርዓት መከበሩ ተረስቶ የቆየ ነበር። ለአዲሱ ጄኔሬሽን በጣም ደስ የሚል ነገር ነው። አገራዊ ስሜት የሚቀሰቅስ ነገር ሆኖ ነው ያገኘነው። ደስተኞች ነን፣ ቀድመን መተን በመቆም ለሌሎች ምሳሌ እየሆንን ያለ ይሄ ነገር በሁሉም ቢቀጥል ጥሩ ይመስለኛል። እኔ እንደውም እዚህ ከመጣሁ ነው እንደዚህ አይነት ነገር ያየሁት እንጂ ሌላ ብዙ ቦታ ላይ እንደዚህ አይነት ነገር የለም። እዚህ ግን የበለጠ ደግሞ የሚያነሳሳ ስለሆነ ሌሎች አካባቢዎች ጋር ቢቀጥል በጣም አሪፍ ነው ብዬ አስባለሁ። የተግባርም ትውልዱ ለሀገሩ ያለው ክብርና ፍቅር እንዲጎለብት ከማስቻል ባለፈ የሀገር ሉዓላዊነት እንዲጸናና የህዝቦች አንድነት እንዲጠናከር በማስቻል ረገድ ጉልህ ፋይዳም ያበረክታል እዚህ ባንዲራ አማካኝነት በአንድነት አንድነታችን የሚገልጽ ነው ስለዚህ ትልቅ ከበሬታ አለኝ አሁን በየትኛው አቅጣጫ ላይ በሚቆም ሰዓት ባንዲራ በሚወጣ በሚገባ ሰዓት እኔ ይቆማለሁ ትውልዱም ይሄንን ተምሮ ለወደፊት ኢትዮጵያ አንድነታችን እንዲቀጥል ግዴታ ባንዲራው ማክበር አለበት ልጆቻችን ማለት ያው እኛ ሀገራችንን ስለ ሰንደቅ ዓላማ ስናከብር እንዲሁም ደግሞ ለሀገራችን ያለንን ፍቅር ስንገልጽ ልጆቻችን ደግሞ እኛን ተከትለው ይህንን ያስቀጥላሉ። በመላው ጥቁር ሕዝቦች ዘንድ የነጻነት ምልክትና አርማ የሆነው የኢትዮጵያ ሰንደቅ ዓላማ በትውልድ ቅብብሎሽ ዋጋ የተከፈለበት የብሔር ብሔረሰቦች መገለጫ መሆኑን በአግባቡ በመገንዘብ ተገቢውን ክብር መስጠት ያስፈልጋል። ይህን ደግሞ ሞር በቃ ለትውልዱ ስለ አርበኝነት ወይም ደግሞ ስለ ሀገር ፍቅር በደንብ በማስተማር በእርግጥ በትምህርት ቤት ላይ በሲቪክስ ይሰጣል ወይም ስነ ምግባር ትምህርት ላይ ይሰጣል። የበለጠ ግን ትኩረት ተሰጥቶ ለሀገራችን ያለን ፍቅር ለመጨመር ቢሰራ የበለጠ ጥሩ ይሆናል ብዬ አስባለሁ። ሰንደቅ ዓላማ ስነ ስርዓትን ማክበር ከእያንዳንዱ ዜጋ በፍላጎት መምጣት ያለበት ነገር ነው። ቁሙ፣ አክብሩ ተብለን መሆን የለበትም ደግሞም ሲሰቀል የሚሰማን ስሜት በጣም የተለየ ነው። በጣም ደስ የሚል ስሜት ነው። ኩራት ነው የሚሰማ ነው።